ጋዝ ማለት ነው ወርቁ ቀርቶባት ክብር ለስ ለሚስት የሚሰጠውን ክብር በሰጣት ለሴት ልጅ የሚሰጠውን ክብር በሰጣት ማለት ነው እሷ ማትፈልገውን ነገር ለምን ታደርጋ ላታደርግ ያለችህን እኮ በቃ ማድረግ የለብህም ለምን ኤርሜላን ስታያትች ልጅ ያማታል በቃ ለምን እንደሆነ ነገር ነው የሚያደርጋት ህይወቷን ስለበጠበጠችው ማለት ስለዚህ ኤርሜላን ካልፈለገቻት አንተ እዚህ ቦታ ይዞ መገኘት ለምን አስፈለገ አሰላሙ አለይኩም አመቱላሁ ወበረካቱ አብርሽ በጣም በቃ ማለት በነገራችን ላይ አብርሽ ሩታን ሳያት ንግግርም አያውቅም ማስረዳትም አይችልም። እዛ ጋ ደግሞ ያቺ እርኩስ አለች ማለት ነው። እሷ መገኘት አልነበረባትም ሩታ ጋር ማለት ነው። ለምን የሁለቱን ጸብት አባብሰዋለች እንጂ ምንም ሰላም አታረገውም። ለምን ሩታ ትጠላታለች? ህይወቷን አበላሽተዋለች። ህይወቷን በጥብጣ በጥብጣለች። ትዳሯን በጥብጣለች። ስለዚህ እሷን ማየት አትፈልግም። አንተ ደግሞ እሷን የዋላክ ጭራ ካላደረግ ሩታ ጋር መሄድ አትችልም ማለት ነው። ሁለታችሁ መፍታት እኮ ነው። ማስረጃ ከሌለ ደግሞ መተው ነው በቃ አልፈልግም አለቻት። ተረጋግታ እውነታውን ስታቅ የእውነት አንተ ከገዛኸው እውነታውን ስታቅ ትረዳሃለች ማለት ነው። ሄርሜላን ይዞ መምጣት አያስፈልግም። በቃ አልፈለገችም። ሄርሜላን አልፈለገቻትም። እቃውም የሷ ስለተባለ ማለት እንደዚህ ያደረጋት። አንተ ደግሞ የማትፈልገውን ነገር ይዘክ መምጣት የለብም። ሲቀጥል ደግሞ መኪናውን መልሽ ምናምን የምትሉ ማለት እንዲህ። ለአብርሽ ራሱ መኪና የገዛችለት ማናት? ሩታ ኮናት። አብርሽ መኪና ነበረው እንዴ? ምንድን ነው የምታወሩት? ይህ መኪና ራሱ ሰው እንዳይሰድበው ብላ ነው ገዝታ በቃ እንደ ስጦታ ስጠኝ ብላ ያለችው ማለት ነው። ምንድን ነው የምታወሩት? አንዳንድ ዝንቦች ማለት ነው። ሩታ፣ እኔ በነገራችን ላይ እሷ አሁን ከዚህ በፊት ኤርሚ ላይ እየተረገጠች ነበር። አሁን ይህን ድራማ የጨመረው ለምን ደውን ታውቃል? ሩታ ለምን አረፈች? ለምን አትረገጥም ነው ሩታ ትረገጥ ሄርሜላ ትረፍ ብሎ ነው ይህን ድራማ ያመጣው ማለት ነው። እና አብሮች ግን ወርቁን መኪናውን ከምትሰጣት ለእሷ ክብር ብትሰጣት እንዴ አይስለቻችሁም እንዴ? ከእርግዝና ጀምሮ እስከ ወልዳ ድረስ እረፍት የላትም። ድልጅቷ ልጅቷ ገና አራስ እኮ ናት። ወገቧ መች ጠነከረ? እንደዚህ የምታረጓት ማለት ነው። ምነው አልሞት አለቻችሁ እንዴ? ኧረ አሁንስ አበዛችሁት። እውነት በጣም ያስጠላል። ይደብራችሁ እንጂ። እና ለሚስት ክብር የሚሰጠውን ክብር ብትሰጥ ጥሩ ነው። ወርቅ መኪና በኋላ የሚመጣ ነገር ነው። ከክብር በኋላ ማለት ነው። እኔም ብሎ የቡታጀራ ሴቶች ግን ራሳችሁን እያስረገጻችሁ ራሳችሁን እያረከሳችሁ ነው እንዴ? ለወንዶች ብር የምሰበስቡት ገቢ አረ፣ የምር የአረብ ሀገር ሴት ብር ሰጠች ይባላል እንጂ የኢትዮጵያ ወንዶች ክብር የኢትዮጵያ ሴቶች ክብራቸውን አጥተው በተለይ የቡታጀራ ሴቶች ማለት ነው፣ ዩቱብ ላይ የሚመጡ ክብራቸውን አጥተው ለወንዶች ብር ይሰበስባሉ ማለት ነው። ዶራል መሰብሰቢያ ይሆናሉ። በጣም ነው የሚያስጠላው። የምር በጣም ያስጠላል። እና ሩታ ለራስሽ ክብር ይኑርሽ መች ነው ራስሽን ሆነሽ እንደ ራስሽ እንትን የምትይው ማለት ነው አንቺ እኮ ጀግና ሴት ነሽ አደል ብዙ ነገር አይተሻል አደል ስለዚህ እዚህ ጋር እንጂ እሱ መሸቀያ ሆነሽ መቅረት የለብሽም ያልሆነ ነገር እሱ በሚልሽ ሰው በሚልሽ መመራት የለብሽም በራስሽ አንዳንድ ጊዜ ቆም ብለሽ አስቢው ከብር ይልቅ ክብር ይበልጣል ማለት ነው ክብርሽን ጠብቂ ሚዲያ እኮ የያዘውን ነገር አይለቅም አደል ነገ ልጃችሁ ሲያድግ ለልጃችሁ ይቀመጣል እኮ ምን ሆናችሁ ነው ግን ይምር አይምሮዋችሁን በዚህ ልክ ነው ብር የደፈነው የምሬን ነው ሩታን ብትሆኚ ማለት ነው። ይህ ስራ እንደሆነ እናውቃለን፣ ድራማ እንደሆነ እናውቃለን፣ እንዳልተጣላችሁም እናውቃለን። ግን በዚህ ልክ መሄድ በጣም ነው የሚያስጠላው። አንቺ ለራስሽ ክብር ነው። እስኪ ራስሽን ከስድብ ከሁሉም ከሚዲያ ራሱ አግሊዩ የሆነ ደስ ደስ የሚል ነገር ከቤተሰቦችሽ ጋር ፕራንክ እየተደራረግሽ ምናም ነ ወገብሽ እስከሚጠነክር ከራስ እስከምትወጪ ማለት ነው። ከወጣሽ በኋላ ትደርሽበታለሽ። የትም አይሄድም እሱ ለምን አይሰራም እሱ ቻናሉ እንዳይቀዘቅዝ ነው ከአንቺ ጋር የሚሰራው ማለት ነው። እና እና እስከ መች ነው በዚህ ስራ የምትቀጥዩ ማለት ነው። በጣም ነው የሚያስጠላው። የምር አራስነትሽን እኮ በስርዓት እራሱ እንዲህ፣ አሁን ባለፈው መጀመሪያ ጊዜ ቪዲዮ ስትለቁ ጉንፎ እየበላችሁ ምናምን ብትለቁ በጣም እይታ ይኖረው ነበር ማለት ነው። አንቺ ደግሞ እራስሽን ማስረገጥ፣ እራስሽን ክብርሽን ማጣት ምናምን፣ በጣም ነው የሚያስጠላው። እውነት እንዲህ አራስነትሽን እኮ በስነ ስርዓት አልታረሽም። እኔ እንጃ፣ እኔ ምንም ደስ የሚል የአራስነት እንትን አላየውም። ካያችሁ ጻፉልኝ ወይም ትንበሉኝ። እና አብሮሽም ለሚስት ክብር ይኖረግ፣ ሚስትን አስከብር። እኔ ወንድ ልጅ ደስ የሚለው ማለት ነው ሚስቱንም እራሱንም ሲያስከብር ነው። እንዲህ ሲላላጥ ምናምን ደስ አይልም። በእርግጥ አሁን እየተመለሰ ነው ተብሏል። መልሶ ደግሞ ወደ እሷ ጋር ነው የሚሄደው። እንዲህ ያለ ሄርሜላ ሰው የለም እንዴ? ምስክር ካለ እኮ ይህን ልጅ በቃ ምስክር ነው። ይህ ልጅ አይቷል አይደል? ይህን ልጅ እዛ መምጣት ትችል ነበረ። ኤርሜላን በአታመጣት ልጅቷ እንደዚያ አትሆንም ነበረ። ሰላም ልታምን ኩላ ትችላለች፣ ግን አንተ አታምጣ አታድርግ ያለችን ነገር ማድረግ በጣም ትወዳለ። እሷ ማበሳጨት በጣም ትወዳለክ ማለት ነው። እና በዚህ ልክ እኔ እንጃ ብቻ በጣም ነው የሚያስጠላው። እኔ በጣም ነው ያስጠላኝ። በዚህ ልክ መሄድ የለባችሁ